ስጋ መለኮት ደመ መለኮት የተጀመረበት በዚህ ዕለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው አምላካችን አማናዊቷ ቤተ ክርስቲያን ተሰርታ በራሱ ባራኪነት በራሱ አክባሪነት ስጋውን ቆርሶ ደሙን አፍሶ በሐዋርያት መካከል መስርቶ እስከ ዕለተ ምጽአት ማንም ቢነቀንቃት የማትወድቅ አድርጎ የመሰረተበት ቀን ዛሬ ነው። ምእመናን ደስ ይበላችሁ። ስጋ መለኮት ደመ መለኮት የተጀመረበት በዚህ ዕለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ የተናገረው አምላካችን አማናዊቷ ቤተክርስቲያን ተሰርታ በራሱ ባራኪነት በራሱ አክባሪነት ስጋውን ቆርሶ ደሙና ፍሶ በሐዋርያት መካከል መስርቶ እስከ ዕለተ ምጽአት ማንም ቢነቀንቃት የማትወቅ አድርጎ የመሰረተበት ቀን ዛሬ ነው። ምመናን ደስ ይበላችሁ።